ይህ እንደ እባብ ረዘም ያለ በደቡብ አሜሪካ ወንዞች ውስጥ የሚገኝ የአሳ ዘር ኤሌክትሪክ ኢል ይባላል። አሳ ይመስላል ብለን ግን እንዳነታለን። ይህ ውብና ድንቅ ፍጥረት በውስጡ በሺዎች የሚቆጠር ኤሌክትሮሳይት በመባል የሚታወቅ የተለየ አይነት ህዋዝ ወይንም ሴል አለው። የኤሌክትሪክ ኢል 80 በመቶ የሚሆን ሰውነት ኤሌክትሪክ ማመንጨት የሚችል ጡንቻ ነው። እያንዳንዱ ሴል አነስ ያለ ብልጭታ ወይም ስፓርክ ያመነጫል። በኅብረት ግን ከ600 ቮልት በላይ ማመንጨት የሚችል ኃይል ነው። ይህ ማለት ከአምስት እጥፍ በላይ የግድግዳ ሶኬት ማመንጨት የሚችለው አቅም ሲሆን እንደ ፈረስ፣ አዞ የመሳሰሉ ትልልቅ እንስሳትን ፓራላይዝ አድርጎ የመጣል አቅም አለ። የኤሌክትሪክ ኢል ትልቁ ብቃት ግን ይህን ኃይል እንደ ፍላጎት መቆጣጠር መቻሉ ይህም እንዲያስችለው ውስጣዊ አካሉ በሶስት ተከፍሏል። የመጀመሪያው አካል ወይም ኦርገን የራዳር አይነት ብልጭታ በመላክ ጨለማን ለመግፈፍና ለማየት ይጠቀምበታል። ሁለተኛው ጠላት ሲመጣ ሾክ በመፍጠር አጥቂውን አደናብሮ ያባርርበታል። ዋናውና ሦስተኛው አካል እንደ መብረቅ ሁሉንም ህዋስ ተጠቅሞ ጠላቱን መዘረሪያው። ኤሌክትሪክ ኤል አሳ ብቻ አይደለም በህይወት ያለ ስጋ ለብሶ የሚንቀሳቀስ ባትሪ ነው። መብረቅ የታጠቀ አዳኝ የውሃን ከረንት ብቻ ተከትሎ አይሄድም። ራሱን ከረንት ነው። እንዴት አያችሁት ታዲያ? ተፈጥሮ በእውን ድንቅ አይደለም?